ጌታን ብትቀበል እዚሁ ነኮክ እያሉ እኔም እያለሁ እኔ ምለውን ከኔ ጋር ብለ ጌታን ብትቀበል በጣም ደስ ይለኛል። ለእኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። ጌታ ኢየሱስ ወይ፣ ጌታ ኢየሱስ ወይ፣ አመሰግንሃለሁ፣ አመሰግንሃለሁ። ለእኔ ስትል፣ ለእኔ ስትል እንደ ሞትክ ለሞትክ አንተን አንተን የህይወቴ የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። የህይወቴ ቤዛ መድኃኒት አድርጌ አለሁ። ለአንተ ብቻ እሰግዳለሁ፣ ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትን ቅድስት ድንግል ማርያምን አመልካለሁ ቅድስ ድንግል ማርያምን አመልካለሁ በቅድስ ድንግል ማርያም ለዘላለም እኖራለሁ ለቅድስ ድንግል ማርያም እሞታለሁ ምን አይነት ክፉ ሰው ነው ባ ይህንን ቪዲዮ ሸርኮ ፕሊንክ ሪፖስት አድርጎ ነው እኔ የምልህ ዮናታን ነኝ አልመጣሉ እንዴ ኦርቶዶክሶቹ ከነ ማዕተባቸው መልካም ወጣት አልመጣምም አሉ። ማዕተብ አንበጥስም፣ ድንግል ማርያምን አንተውም፣ ሃይማኖት አንክድም አሉ። ጫታችንንም፣ ሲጋራችንንም፣ ሱሳችንንም እዚሁ ኦርቶዶክስ ሆነን እንተዋለን አሉ። እንዴት አንተን የሚያክል ትልቅ በቲክቶክ መቶ ነፍስ የለም፣ የለም አልኩ። ይሄን ልጅ አላውቀውም። የምታውቁት ሰዎች ካላቸው ኮሜንት ላይ ጻፉልኝ። ይሄ ልጅ ሁለት ነገር ገምታለሁ። አንደኛ ኦርቶዶክስ ላይሆን ይችላል። ራሳቸው ግባና ጌታ ኢየሱስን እቀበላለሁ በልና መጨረሻ ላይ ድንግል ማርያምን አመልካለሁ፣ ለሷ እገዛለሁ፣ ከሷ ጋር እሞታለሁ ምናምን ብለህ ተናገር የኦርቶዶክሳን አስተምሮ ይሄ ነው እንዲባል ተመካክላችሁ ገብቶ ሊሆን ይችላል። ደግሞ ኦርቶዶክስ ከሆነ ይሄ ልጅ ጀግና ነው። እንዲህ ነው የሚያላግጡባችሁ እንዲህ ነው ሰው የሚያሾፍባችሁ፣ የሚያሽፉባችሁ። እንዲህ ነው ሰው የሚቀልድባችሁ። ለማንኛውም እቺ ቅዱስ ቤተ ክርስቲያን ኢየሱስ ክርስቶስ ትላንትና አምላኳ ነው፣ ዛሬም ጌቷ ነው፣ ለዘላለምም ኤልሻዳይ አዶናይ የሆነ አምላኳ ነው። ከዚህ ውጭ አምላክ አናውቅም። እና በእናንተ በሳቅ ልገሉን እኮ ነው። ይታችኋል፣ ውሀን ላይ ይሁን ያማተበ ይሁን አማተበ ደንግጦ አማተበ። ዮኒና ዮኒ የኦርቶዶክስ ነው ማማተቡና መልስልን አይተውም ቶሎ አለቀህም እኮ አማተበ። ሰዓውል መስቀል ቅዱስ ነው። አሁን እና እንደ ዮናታን ያሳዘነኝ የለም። አዳራሹን ባዶ አደረጋችሁት። የዘንድሮ መልካም ወጣት አልተሳካም መሰለኝ። ዮናታን ነፍሳትን ቲክቶክ ላይ ማጥመድ ጀምሯል። አንተን የሚያክል ትልቅ ሰው እዚህ ደረጃ ወርዶ ማየት ለእኔ ደብሮኛል። ብሮ ለማንኛውም ይመቻችሁ። እኔ ዮናታን ጋር ገብቶ በሚያሳዝን ሁኔታ ጌታን ተቀበል ብለውት ነበረ። እኔም ቪዲዮ ሰርቼበታለሁ። ነገር ግን እሱ በፍጹም ጌታን አልቀበልም ብሎ መጨረሻ ላይ የተናገረው የቤተ ክርስቲያን አስተምሮ አይደለም። ነገር ግን እሱን ለማስተካከልና ይቅርታም ለመጠየቅ መጥቷል ያለው ሁኔታ ከመጀመሪያው ጀምሮ ያስረዳናል። እሱን እንከታተላለን። ቀጥላ ብሽ እሺ፣ ያያ በጣም አመሰግናለሁኝ። ያው በሰዓቱ ቲክቶክ እየተጠቀመው የነበረ ላይቭ ላይ ነበርኩኝ። እንደዚህ ስክሮል እያደረግኩ እያሳለፉኝ እያየሁ እያለ ሳንቲ እየሰበሰቡ ነበረ። ሳንቲ የሚሰበስቡት ለእኔ ቢጤ ነበር የሚሉት። መጨረሻ ላይ እኔ ኮሜንት አደረግኩኝ፣ ሰላሳ ሺህ ብር አስገብቻለሁ ስላቸው ከአንዳንድ ወደ ላይ አስገቡኝ አንተ ምንድን አሉኝ። እኔ አብርሃም እባላለሁ እንደዚህ ነው ግን ኢየሱስን መቀበል እፈልጋለሁኝ። ኢየሱስ ማን ነው? እንዴት ነው ኢየሱስን መቀበልና ማወቅ ምችለው? ብዬ ጥያቄ አነሳውላቸው እና ጥያቄ ሳነሳላቸው ቀጥታውኑ ኢየሱስ አምላክ ነው፣ ኢየሱስን ስትቀበል ሕያው ለዘላለም መንግሥት ታገኛለህ ብሎ ዮናታን ሰበከኝ። ተቀበላለኝ እሻልኩትኝ እኔ የተቀበልኩት ኢየሱስን ከእናቴ ማህፀን ሁኜ ነው። ኢየሱስን የማውቀው የማውቀው አምላክ ሁሌም ቅድስት ቤተ ክርስቲያን የኔ ሃይማኖት የምታስተምረኝ ቅድስት ቤተ ክርስቲያን አባቶችም ሆነ ካህናት፣ ሊቃውንት ያስተማሩኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ብቻ እንደሆነ አምላክ ነው የተማርኩት፣ የማውቀውም ያንን ነው። ነገር ግን ቅድስት ድንግል ማርያም የአምላክ እናት እንደሆነች አውቃለሁኝ። እናቱን ክጄ ጌታዬን መድኃኒቴን ኢየሱስ ክርስቶስን ላውቀው አልችልምና እናቱን አክብሬ ጌታዬንም መድኃኒቴንም ኢየሱስ ክርስቶስ አንዱን አምላኬንም አመልከዋለሁ ለማለት ነው የፈለግኩትኝ በሰዓቱ አገላለጽ ትክክል አልነበርኩም ተደናግጬም ነበረ መደናገጥን ብቻም አይደለም ያስወጡኛል ብዬ ፈርቼ ነበረ በሰዓቱ እንደዚህ አይነት ነገር ነው በዚያው ልክ እኔ በሃይማኖቴ ጠለቅ ያልኩ እውቀት የለኝም መማር እፈልጋለሁ መወቅ እፈልጋለሁ ግን እውቀት የለኝም ማለት የቅድስ ድንግል ማርያም ክብርን አላውቅም ማለት አይደለም። የጌታዬን የመድኃኒቴን የኢየሱስ ክርስቶስን አምላክነት አላውቅም ማለት አይደለም። እና በሰዓቱ ታች ላይ የሚያላችሁ ላይ የሚያላችሁ ቅድስ ድንግል ማርያምን እንደ አምላክ ያደረግኩበት አመልካታለሁ ያልኩት በስተት ነው ማለት የፈለግኩትኝ እኔ። እንደዚህ አይነት ነገር ነው በድንጋጤ ነው። ይቅርታ ጠይቃለሁኝ አብረዬ እንግዲህ እግዚአብሔር አምላክ የይቅርታ የምህረት አምላክ ነው። ይቅርታ የምጠይቀው ማንንም አይደለም። በነገራችን ላይ ይቅርታ የምጠይቀው ራሱን አምላካችንን ና እምንቤታችንን ነው። እምንቤታችን ራሱ አምላክ ነኝ አምልኩኝ አትልም። እና ይሄ ነው የኦርቶዶክስ አስተምሮ። በቃ የወላችሁ ማርያምን ያመልካሉ ብለው በአንድ አብርሃም ምክንያት ያዙኝ ልቀጡኝ ሲሉ ነበር። እኔ ግን እግዚአብሔር በሚያውቀው ደስ ያለኝ በጣም ነው ደስ ያለኝ በዚህ ደረጃ ስላላገጥክባቸው በዛ ላይ ብር ሰጥተህ ገብተህ ስንት እኮ አለ፣ በብር ያልሰጠህ ዛ ላይ ቁጭ አለ። እና አስገብተው ዮናታን፣ በዛ ደረጃ ኢየሱስ ክርስቶስን የግል አዳኝ አድርገህ ቤዛዬ አድርገህ ለአንተ ብቻ ስገብ እያለ እያንዳንዱን ቃል እየደጋገምክ እየደጋገምክ አልክና መጨረሻ ላይ ቤዛዬ አምላኬ ነው በል ሲልህ ቤዛዬ አምላኬ ቅድስት ድንግል ማርያም እና... ይሄ በፍጹም ስህተት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ አይደለም። ይህ እሱ ጠንቅቆ ያውቃል። ማንም ኦርቶዶክስ፣ ምንም ወንጌል የማያውቅ በሙሉ ያውቃል። ድንግል ማርያም አምላክ እንዳልሆነች ያውቃል። ግን የአምላክ እናት ናት፣ የኢየሱስ እናት ናት። አናመልካትም፣ እንወዳታለን፣ እንሰግድላታለን፣ በምልጅዋ እናምናለን፣ በቃል ኪዳኗ እናምናለን። ነገር ግን እሷ ራሷ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ነፍስያሴ ታደርጋለች ነው ያለች። ስለዚህ እኛ የምናመልከው አምላክ የድንግል ማርያም አምላክ ነው፣ የተክለ ሃይማኖት አምላክ ነው፣ የቅዱስ ጊዮርጊስ አምላክ ነው። ስለዚህ ወልዳ የሰጠችን እሷ ማናት፣ እመብርሃን ወላዲት አምላክ ናት። ስለዚህ በወላዲት አምላክነት ሆኖ እንጂ የሚያምነው ዳጊ አብርሃም ተለላግጭ ነበረ። በእርግጥ አስደንግጣል። በዚህ በኩል ዮናታን አለ፣ ከታች የሆኒ ማኛው አለ። በጣም ብዙ ሰው ነው ያለው። ስለዚህ እዛ ቦታ ላይ ሆነ ባትደናገጥ የሚገባ ነገር ግን ጀግና ነው። እዛም ተናገረው ያለው አገኘ ብሎ የሆነ ይሆናታል ቪዲዮ ምናምን ሊሰራ በቃ አንድ ኦርቶዶክስ ያግንጂ ጴንጥ ያደረኩ ብሎ ሊያስፖስት ነበር። በቃ አንተ ግን መጨረሻ ላይ የተናገርከው ንግግር ነው ፍቅሯል። የድንግል ማርያምን ፍቅር ለመግለጽ ያደረግከው ነገር ነው እንጂ ሌላ አይደለም። አብርዬ ግን ኢትዮጵያ ካለ አዲስ አበባ ካለ በውስጥ አውራኝ የርቀት ትምህርት መማር አለብህ። ማወቅ አለብህ። እርግጠኛ ነኝ ይህንም ባትማርም ታውቀዋለህ። እና ደንግጠ ነው ማለት የነበረብህ ግን ምንድን ነው? እንደዛ ውሎ ካስለፈለፈ ካስለፈለህ በኋላ ምን ታደርገዋለህ? ምን ማለት ነበረብህ? እኔ የአንገቴን ማተብ በማልበጥስ ሃይማኖቴ ካልሲ፣ አክታ፣ ምራቅ ለማያስበላ ሃይማኖት አሳልፌ የማልሰጥ ኦርቶዶክሳዊ ወጣት ነው ምንም እንኳን በክርስትና እውቀቴ ደካማ ብሆንም ድንግል ማርያምን የማልተው ጌታ የኢየሱስ ክርስቶስን የማልክድ። በነገራችን ላይ ፕሮቴስታንት መሆን ማለት ጴንጤ መሆን ማለት ኢየሱስ ክርስቶስን መካድ ማለት መካድ ማለት። ስለዚህ እኔ ደስ ብለኝ እንኳን ተናገርክ፣ እንኳን አወራኸው። ያወራኸው ነገር ግን ይቅርታ የሚያስፈልግ ነው። ይቅርታ ብልሃል፣ በቃ ምንም የሚያመጣብህ ነገር የለም። እኔ ግን ቁርጭ ይባሃለሁ በጣም የኮራው